ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ የወቅታዊ ጉዳዮች አንዳንድ ነገሮችን ለመናገር ፈልጌ ነው ወደ እናንተ ፊት እንድቀርብ የተገደድኩት። እኔ ኢትዮጵያ የኢፌድሪ መከላከያ ሰራዊት አባል ነበርኩኝ። አሁን ክብሩ ይስፋ ለመድኃኔዓለም የአማራ ፋኖ ብሔራዊ ኃይልን የቀኝ ጌታ የወፍታዊ ንጉሴ ስድስተኛ ክፍለ ጦር ስናናባጅሚ ብርጌድን ተቀላቅያለሁ። ደስ ይበላችሁ ውድ ወንድሞች እና የቲክቶክ ቤተሰቦች። እኔ አንዳንድ ነገሮችን ለመናገር ነው እዚህ ጋር እንድቀርብ እየተገደድኩት ማለት ነው። እኔ የምናገረው ስለ መከላከያ ሰራዊት አባል አይደለም፣ ነበርኩበትም፣ አውቀዋለሁም ምንም መናገርም አልፈልግም። እኔ የምታሳዝኑኝ ከኛ ጎን ሆናችሁ ከመከላከያ ሰራዊት ጎን ነን፣ አይዟችሁ፣ በርቱ እያላችሁ ማለት ነው የምታጨበጭቡት ምን ይሻ አድማ ብተናና ሲቪል ማህበረሰብ ነን የምትሉት፣ በጣም ታሳዝኑኛላችሁ። እውነት ይሄ ይሄ መከላከያ የሰራዊት አባል ነገ ወጡ ይሄዳል። አውቀዋለሁ። ቀበሌ ጎጥ ሰፈር ሊጠብቅ አይደለም የተቀመጠው፣ ወረዳ ሊጠብቅ አይደለም የተቀመጠ። ዳር ድንበር ጠባቂ ነው። አውቀዋለሁ። ለምን እንደተቀመጠማ አሁን ጠንቅቄ ስለማውቀው ማለት ነው። ተገዶ ነው እየተቀመጠ ያለ። ስለዚህ ምንድን ነው እናንተ እኮ ከገንዛ ልጆቻችሁ ከቤተሰቦቻችሁ ጋር ኮ ነው እየተጣላችሁ ያላችሁት ይሄ መከላከያ ሰራዊት አባል ነገ ጥሎ ሲወጣ የት አባል ትገባ ነው። አሁንም መልሰ መላልሰ በደንብ ብታስብበት ደስ ይለኛል ማለት ነው። ወደ ራስ አእምሮ ብትመለስ ስለዚህ ሌላ ብዙ መናገር አልፈልግም። መከላከያ ሰራዊትን ጠንቅቄ አውቀዋለሁ። ሲጀመር አሁን በትክክለኛ አእምሮ የሚያስብ ወታደር ጠንቅቆ የወታደራዊ ስትራቴጂን ሳይንስን የሚያውቅ ወታደር እየታገለም ስላልሆነ። የሚታገሉት ደግሞ መድረሻ መሄጃ ያጡት ናቸው። አውቃቸዋለሁ። ሆደ አደሮች ናቸው። በነገራችን ላይ በመከላከያ ሰራዊትም አትፍረዱ። አልተመቻቸለትም። ስላልተመቻቸለት ነው አሁን እየታገለ ያለው ማለት ነው። የተመቻቸለት ይኸው እንዳያችሁት አሁን ወጧል። በዚህ ሳምንት ወደ አስራ አምስት መከላከያ ሰራዊት ነው የከዱ። ማሳየትም ስለምችል ማቅረብም ስለምችል ማለት ነው። ስለዚህ አስቡበት። ወታደሩ ባንደው አስቡበት። አስቡበትና ወደ ፋኖ መጣችሁ እንድትቀላቀሉ ስል በአክብሮት እጠይቃለሁ። አመሰግናለሁ።